በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች፣ የቅዱስ ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር የእግዚአብሔር ሰላምታ ይብዛላችሁ። እንደምናላችሁ እንደምንከረማችሁ። እግዚአብሔር መልካም ፈቃድ የሐዲስ ኪዳን ትምህርታችን እንቀጥላለን። የማቴዎስ ወንጌል ምዕራፍ 28 ማለትም የመጨረሻው ምዕራፍ ማለት ነው። በየማቴዎስ ወንጌል ምዕራፍ 28 ስንመለከት የሚደመደመው በትንሣኤ ነው። ትንሣኤ እንግዲህ አዲስ ኪዳን ትምህርት ይታወቃል፣ በትንሣኤ ነው የሚደመደመው። ምን ይላል? ይሄ ምዕራፍ ስለምን ይናገራል? ምን ምን ታሪክ አለው በውስጡ? ለእኛ ህይወትስ ያለው እርባና ወይም ጥቅም ምንድን ነው የሚለውን እናያለን ማለት ነው። እንግዲህ በማቴዎስ 28 ላይ ወሰርከ ሰርበት ለጸቢ አሁድ መጻት ማርያም መግደላዊት ወካልታኒ ማርያም እንግዲህ ይራያ መቃብሮ ማርያም መግደላዊት ትንል ሌላይቱ ማርያም ሌሎችም ስላሉ ማለት ነው። እነ ሁሉ ትንሣኤውን የሚጠባበቁ ናቸው። እሰቀላለው፣ እገደላለው፣ እቀበራለው፣ በሶስተኛው ቀን እነሳለው። በገሊላ ቀድማችኋለሁ በዚያ ታገኛላቸው ብሎ አስቀድሞ ነግሯቸው ነበረ። ይህን ተስፋ የሚያደርጉ ሴቶች ነበሩ። ተስፋ እያደረጉ የሚኖሩ ሰዎች ከነጊ መካከል ማርያም መግደላዊት የመጀመሪያዋ ስትሆን በአንጻሩ ሌላው ወንጌል ክፍል ላይ ስንመለከት አስቀድሞም የተገለጠላት ለእሷ እንደሆነ ይናገራል። አስተራያ ቅድመ ለማርያም መግደላዊት አስቀድሞ ለማርያም መግደላዊት ታያት እንተባቲ አውጣ ሰባት አጋንንት ሰባት አጋንንት ያወጣላት ማርያም መግደላዊት ለእሷ እንደታያት ይገልጻል። ከዚህ ላይ ስንመለከት ግን ሌላዋ ማርያም እና ማርያም መግደላዊት እነሱ ቅዳሜ ሌሊት ለእሑድ አጥቢያ ማለት ነው፣ እየገሰገሱ ወደ መቃብሩ ለማየት በሚሄዱበት ጊዜ ወናሁ ከሆነ ድልቅልቅ አብይ ታላቅ ምን ውፁፅታ ሆነ መልአከ እግዚአብሔር ወረደም ሰማይ ወቀርበ ዋንኮርኮራ ለይቲ እብድ ማፈ መቃብር የእግዚአብሔር መልአክ ከሰማይ ወርዶ ድንጋይዋን አገላብጦ፣ መቃብሩ ላይ ያለ ድንጋይ አገላብጦ በድንጋው ላይ ተቀምጦበት ነበርና እነሱ እንው ደንገጹ ሊያቅሙ መቃብረ ወኮኑ ከማአብዲንት መቃብር የሚጠበቁ የአይሁድ ጠባቂዎች ደግሞ እንደ በድን ሆኑ ይላል። የእግዚአብሔር መልአክ ወርዶ ድንጋውን አገላውጦታል። እንግዲህ ይሄ ነገረ ትንሳኤ ነው። ስለ ነገረ ትንሳኤ ነገረ ትንሳኤ ምስጢርን ስንመለከት ትንሳኤው በጣም በሚገርም ሁኔታ ብዙ ሀተታና ትርጓሜ ያለው በተለይ ቃውንቱ የክርስቶስ ተነሳ ስንል ሚስጥረ ትንሳኤ የሚያሰኘው የክርስቶስ ትንሣኤ እንዲው ከሙታን ተለይቶ መነሳቱ አይደለም አሉ እና ላዛርም ተነስተዋል። ሌሎችም የተነሱ አሉ። እነኛ ሁሉ ሲነሱ ግን እሱ አንሻ አላቸው። እሱ ግን አስነሺ ሳያስፈልገው ወተንሳይኩ በስልጣነ ባሕቲቱ እንዳለው ሊቁ በራሱ ስልጣን የተነሳው ሌላው ደግሞ የሌሎቹ ትንሳኤ ዘጉባኤን ይጠብቃል። የእሱ ግን ዋሄ ፀረ እድሜ ለርሱ እንዲል ራሱ አሳጥሮ በሶስተኛ ቀን የተነሳው ሌላው ደግሞ ሌሎቹ መቃብር ክፈቱን መግነዝ ፍቱልኝ ብለው ይነሳሉ ወይም አስነሽ እሱን ሸው ሽተው ይነሳሉ ማለት ነው። እሱ ግን መቃብር ክፈቱ ል መግነዝ ፍቱልኝ ሳይል የተነሳ ነው። እንደውም ሊቃውንት ሲናገሩ ምናሉ ወበከመያርሃ ማየተመሪንግልናሃ ለወላዲቱ በልደቱ በሚወለድበት ጊዜ የእናታችን የድንግል ማርያምን ማህፀን እንዲላናወፀውም ሲፀነስም፣ በድንግልና ሲወለድም፣ በድንግልና እንደሆነ ከተወለደም በኋላ ድንግል ሁና ለዘላለም እንደኖረች በድንግልና ተፀንሶ በድንግልና እንደተወለደ ከማሁ እያረሃው ማይተመቃብሪሁ በትንሣኤሁም ተነሳም ስንል መቃብሩ ሳይከፈት በተዘጋ መቃብር ተነስቷል ነው። መቃብር ሳይከፈት የተነሳው። ስለዚህ መልአኩ ጠዋት መጣና ንኮርፖራሌቴም ለሴቶቹ ድንጋይ አገላበጠ እንጂ መልአክ ለእግዚአብሔር ድንጋይ አላገላበጠለትም። ለመድኃኔ ዓለም ራሱ ሌሊት አስር ሰዓት መድኃኔ ዓለም ክርስቶስ ተነስቷል። መላኩ የመጣው ጠዋት 12 ሰዓት ነው። ድንጋይ ለምን አገላበጠ መላኩ የሚል ጥያቄ ምናልባት ውስጣችን ሊያነሳ ይችላል። መላኩ ድንጋይ ያገላበጠው ሴቶቹ መቃብር ውስጥ ጌታ እንደሌለ ለሴቶቹ ለማሳየት ነው እንጂ ለክርስቶስ ድንጋይ ያገላበጠለት መላክ እንደሌለ ይህን መረዳት ያስፈልጋል። እንደውም ሊቁ ታላቁ ዲዮና ሲስ የሚባለው ሊቅ ምን ይላል መሰላችሁ እየፈቅድ ሀይለ መላክ ለፈጢረ ዓለም ይላል ዓለምን ለመፍጠርም ሆነ እንደው ለተንስኦ ለመነሳትም ሆነ ለአዲኑ ዓለም ዓለምን ለማዲያን ቢሆን የመላክ እርዳታ ያስፈልገውም አለ። ምክንያቱም መስመቱ ፈጣሪ ሆሙ ለመላየት እሱ ራሱ የመላየት ፈጣሪያቸው ነውና እርዳታ ያስፈልገውም ብሎ በዝርዝር ያስቀምጣል ማለት ነው። ስለዚህ ከዚህ ጋር ተያይዞ ይህን ስንመለከተው አውሳ መላክ መላኩን መለሰ ወይ ቤሎ ለአንስት ሴቶች፣ እንዲ ያላቸው ኢትፍራ እንትን እስመ አአምር ከመየሳ ዘተሰበ ተሐስሳ፣ የተሰቀለው እየሱን እንደምትፈልጉ እኔ ያውቃለሁ አላቸውና መላኩ ይህ አሎ ዝየሰ ተንሳ በከመይቤ እነሳለሁ ብሎ አስቀድሞ እንደተናገረ ተነስቷል፣ አላቸው። ወባቱን አትራያ መካኑ ሀበተቀብረ ነው፣ የተቀበረበት ነው። ድንጋ ያገላበጥኩት እናንተ በዚህ ውስጥ እንደሌለ ላሳያችሁ አይደለ? ድንጋ ሳይገላበጥ በመንፈቀ ሌሊት በተዘጋ መቃብር ተነስተዋል። እንደተነሳም ኑ ልንገራችሁ። ይኸው መቃብሩን ድንጋውን ያገላበጥኩት እዚህ ውስጥ እንደሌለ ላሳያችሁ ነው እንጂ ለሱ አይደለም፣ ድንጋውን ያገላበጥኩለት ብሎ መላኩ ይሄን ና ዋጅ ማወጁን ነው። ወፍጡ ነኩራ ንግራሆም ላርዳይሆ ከመተንሳ ምጉታን ሙታን ተለይቶ እንደተነሳ ሂዱና ለተማሪዎቹ ፈጥናችሁ ንገሯቸው። ወናሁ ይቀድመክሙ ገሊላ ወበህየ ትሬእይዎ ናሆ አይዳይኩክን እኔ አሁን ነገርኳችሁ። ሂዱና በገሊላ ይቀድማችኋል፣ በዚያ ታዩታላችሁ። እሱም በገሊላ ቀድማችኋለሁ፣ በዚያ ታገኙኛላችሁ ታገኙኛላችሁ ብሎ ጌታ ያስተማረውን መላኩ ሚሰብኳል ማለት ነው። በነገራችን ላይ ከሴቶችም ቀድሞ ከሐዋርያትም ቀድሞ ለመጀመሪያ ጊዜ ትንሳኤውን የሰበከው መላክ ነው። መላክ ለአንስት ነገራቸው፣ አንስትም ደግሞ ለነ ጴጥሮስ ለነ ዮሐንስ ሰበኩ። እነሱ ደግሞ በገሊላ ሂዱና ነገሯቸው ተብሎ በገሊላ ሂደው ተነጋግረዋል። አጠቃላይ ገሊላ ላይ ሁሉም ያልሰሙት ሁሉ ሰምተው ተከታዮቹ ሁሉ እየሰሙት ያረጋገጡት ሁሉም በአንድ ድምፅ ግን በአንድ ሁኔታ የሰሙት ገሊላ ላይ ነው ማለት ነው። ከዚያ በፊት ግን መልአክ ለሴቶች ሴቶች ለሐዋርያት በተናጠል ነበረ ስብከት ሲሰበክ የነበረው። በገሊላ ግን ተሰብስበው ሁሉም በአንድ ላይ አዋጁ ታውጇል። ዋህለፋፍጡነ ማበመቃብር ከመቃብሩ ተነስተው ሄዱ በፍርሀት በፍሳቢ ፍራትም አለባቸው በደስታም በታላቅ ደስታም ጭምር ፍራትና ደስታ ተቀላቅሎባቸው ሄዱ። ወሮዛ ይንግራሆም ላርዳይሁ ፍርሃት መላካይተዋልና፣ ደስታ ጌታ ተነስተዋልና፣ በደስታ ወደ ተማሪዎች ሄዱ። ወንዚ ሀውራ ግንግራ ሆሙ ላርዳይ፣ እነሱ ሊነግሩ ላርዳይ፣ ለተማሪዎች ለመናገር በሚሄዱበት ጊዜ ተራከቦን ነግዚ ኢየሱስ በፍኖት ወይቤሎን በሀክም ወቀርባ ወአሃዛ ገዲ ሰገድ አልወቱ። ጌታችን ሰላም አላቸው፣ በመንገድ ያገኛቸው። እነሱም ዝቅ ብለው ከእግሩ ስር ሰገዱና እግሩን ያዙ ይላል። ወምዚ ቤሎን እግዚእ ኢየሱስ ኢትፍርሃ ሑራ ንግራሆሙ ለአኀውየ ከመይሁሩ ገሌላ ገዲላ ወበየ ሂዱ ተነሱና ሂዱ አሁን ተማሪዎች አዊ ወንድሞቼ አይርክቴም ይላቸዋል። እነሱ ወዳጆቼ እነሱ ለእነሱ ሂዳችን ንገሩ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሴቶች ለሐዋርያት ሳይሆን እንዲነግሩ ለሴቶች መገለጡን ይነግረናል። ወሃሊፎን እማንቱ አተው ሰገራት ሀገረ ወነገሩ ለሊቃነ ካናት ሁሎ ዘኮነ የሆነውን ሁሉ። ከዚያ በኋላ ወታደሮች ሂደው አወሩ ለሊቃነ ካናቱ ነገሯቸው። ወተጋቦ ወተማከሩ ምስለ ሊቃውንት ብዙ ብዙሃ ወርቀ ለሰገራት ከሊቃውንቱ ጋር ከዚያ በኋላ ተነጋገሩና፣ ሊቃውንቱም ሁሉ ሊቃነ ካናቱ ተነስቷል ብለው እነኛ ወታደሮች እኛ ተነስቷል ምንም ማድረግ አንችልም። ፈርተን ደንግጠን እንደበድ ነበር። አሁን መጣን። ግን እሱ ተነስቷል። ሌሎችም ለተማሪዎቹ ለተከታዮቹ አዋጅ ጎጂ እያስተማረ ነው ብለው ሲነግሯቸው እነኚህ ክፉዎች አሁንም አልተነሳም ብለው እንዳውጁ እና ውሸት ነው የተነሳ የለም ብለው ለዓለም እንዲያውጁ የክርስቶስን ትንሣኤ አስቀድመው ስጋው እንደቀበሩ በኋላ መነሳቱን ደግሞ ትንሳኤውን በትምህርት እንዳይገለጥ ቀብረው ለማስቀረጥ ከእነሱ ጋር ተመካክረው ብዙ ገንዘብ ለእነሱ መመደባቸው ነው። ለወታደሮቹ ውሸት እንዲያወሩ ቃሉን እንዲያስተባብሉ ወይ በሉ ጎሙ በሉ አርዳ የሊተ መፁ መሰረቅ ጎን ዘነጉ ምን እኛ ተኝተን ሳለ ተማሪዎቹ መጥተው ሬሳውን ወይም በድኑ ሰርቀው ሄዱ እንጂ እሱ አልተነሳም ብላችሁ የውሸት ትምህርት ስበኩ ብለው ብዙ ገንዘብ ለወታደሮች መስጠታቸው ይነግረናል። ወም ከመተሰማዝንቱ ነገር በሀበ መልአካ ሕዛብ ነይነ ንአምኖ ወለ ክሙኒን አድነ ክሙ ወናጸድቅ ነገር ክሙ ዘን በላሐዘን ወንሬስ የክሙ ከዚህም በኋላ ይህንን መልአካ ሕዛብ ዘንድ ከተሰማ እሱም ይህን ስለሚያምን እኛም ደግሞ የእናንተ ነገር ስለምናጸድቅ እናንተ ቀድማችሁ ይህን ሄዳችሁ ንገሩ። እኛም ደግሞ ይህንን እናጸድቅላችኋለን። ናጸድቅ ነገርክሙ ዘን በላሐዘን ንሬስክሙ ያለሐዘን እንድትኖሩ እናደርጋችኋለን። ወነሥኦሙ ሰገራት ውእተ ብሩረ እነሱም ያንን ገንዘብ ይዘው ወታደሮችም ሀለፍ ወገብሩ በከመ መሃርዎሙ ወፃ ዝንቱ ነገር በሀበ አይሁድ እስከ ዮም እንግዲህ ይህ ነገር በአይሁድ ዘንድ እስካሁን ድረስ እየተነገረ ይኖራል። እነሱ ያን ብር ይዘው ሂደው ይህን የውሸት ትምህርት ማስተማር መጀመራቸውን በዝርዝር ይነግረናል። ከዚያ በኋላ እንደገና ደግሞ ዋርዳይ ፉሳ አሰርቱ አሃዱ ሆሩ ውስተ ገሊላ ሀበደብር ዛዞም እዚ ኢየሱስ ጌታችን ሱስ ክርቶ ያዘዛቸው ወደ ገሊላ ተራራ ሄዱ አስራ ሁለቱ ወሶበሬ ወሰገዱ ሎቱ እነሱም ሂደው ሰገዱለት። ወመንፈቆሙሰ ናፈቁ እነ ጴጥሮስ ና እነ ጴጥሮስ ሌሎችም ሐዋርያት ሲሰግዱለት የተጠራጠሩም ግን ነበሩ። ማለትም እነ ቶማስ፣ እንደገና እንድርያስ፣ ሊቁ እንደተናገረው ቅዱስ ያሬን አራየው ለቶማስ ርግዘተ ገቦሁ ቶማስ ባለማመኑ ጎኑን በማሳየቱ ቶማስ እንዳመነ ወለንድሪ ያስቀነዋተው እንዲሁ እንድሪያስም ጥርጣሬ የነበረበትና ቀኖቱን የእጁ የተሸነከረውን እጁን ማሳየቱን ከዚያ በኋላ እነሱም ይህንን ትንሳኤውን አምነው በአንድ ድምፅ ለዓለም ለመስበክ መዘጋጀታቸውን በዝርዝር ይነግረናል። የማቴዎስ ወንጌል ምዕራፍ ሀያ ስምንት መጨረሻው ምዕራፍ በትንሳኤው ይጠናቀቃል ማለት ነው። እንግዲህ የማቴዎስ ወንጌልን ስንመለከተው የማቴዎስ ወንጌል እጅግ ከሌሎቹ ወንጌሎች ሰፋ ያለ በጣም ሰፊ የሆነ ወንጌል ክፍል ነው። አብዝቶ የጻፈው ማቴዎስ ነው። ሀያ ስምንት ምዕራፍ መሆኑ ብቻ ሳይሆን እያንዳንዱ ምዕራፍ በዝርዝር እጅግ በሰፊው የተጻፈበት በጥልቅ ሁኔታ ተጽፎ የተቀመጠበት የማቴዎስ ወንጌል ነው። ከዚህ ቀጥሎ አሁን የማርቆስን ወንጌል የሉቃስን ወንጌል ስናያቸው ትንሽ የዮሐንስ ነገረ ሃይማኖት ላይ ወጣ ብሎ በደንብ ስለሚገልጽ ነው እንጂ ሉቃስና ማርቆስ የማቴዎስ ትንሽ የተቀነጫጭበ የተወሰደ እንጂ ብዙ ይህንን ያክል እንደ ማቴዎስ አብዝቶ እየጻፈ የለም ማለት ነው። ወንጌልን በየትኛውም በዓላት በሰፊው ተጽፎ የሚገኘው የወንጌል ክፍል ማን ነው ከተባለ የማቴዎስ ወንጌል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትምህርት በሰፊው ዘግቦ ተንትኖ ጽፎ እናገኘዋለን ማለት ነው። ስለዚህ የቅዱስ ማቴዎስን ወንጌል እንደ እግዚአብሔር መልካም ፈቃድ በደንብ በዚህ መንገድ አይተን ተረድተን ተምረናል። ቀጣዩን ደግሞ እስከምንቀጥል ድረስ እስከዚህ ድረስ የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታቱ ባንደበት ስሙ የተመሰገነ ይሁን። ይቆይ።